ሰላም ጤና ይስጥልኝ ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን፣ ጥቅምት 13 2018 ዓም የቀኑ ማዋለ ፋኖ ዜና ኖት ጀምሯል። በቅድሚያም ዋና ዋና ዜናዎችን እናስደምጣችኋለን። በመተማ ሽመለጋራ በመሸገ አገዛዙ ጥምር ጦር ላይ በተወሰደ እርምጃ በርካታ የጥምር ጦሩ አባላት ሞትና ቁስለኛ መደረጉ ተገለጸም። የአማራፋኖ ፋኖ ብሔራዊ ሀይል ምዕራብ አማራ ቅጥና ቴዎድሮስ ዝራስ ቢትወደር መንገሻ ቲካም ክፍለ ጦር የተሳካ ኦፕሬሽን መፈጸሙ ተሰማ። በተያያዘ ቴዎድሮስ ዝ ከማህበረሰቡ ጋር የተሳካ ህዝባዊ ውይይት አድርጓል። በዝርዝር ይዘነዋል። በደቡብ ክልል አርባ ምንጭ ኮንሶ መንገድ በጦርነት ምክንያት ተዘግቷል ሲሉ ነዋሪዎች ተናገሩ። አገዛዙ ብልጽግና በአርባ ምንጭና አካባቢው ተደጋጋሚ ግፍ የፈጸመ ሲሆን ባለፉት ሁለት ዓመታት ብቻ ከአንድ መቶ ሀያ በላይ ሰላማዊ ዜጎች በአገዛዙ የጸጥታ ኃይሎች መገደላቸው ተገልጿል። በዝርዝር ይዘነዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ተወርዋሪ በላጎ ሻለቃ ከአራት ወረዳ የተውጣጣ አድማ ብተናና ሚልሻ እንዲሁም ከብልጽግና መከላከያ ጋር ተጋድሎ በማድረግ ድል አስመዝግቧል። የምስራቅ አማራ ቀጠና ምኒልክ እዝ በቀጠናው የፈጸመውን ጀብድ በዝርዝር ወደ እናንተ የምናደርስ ይሆናል። የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን፣ እነዚህንና ሌሎች አበይት መረጃዎችን በዝርዝር እየነገርናችሁ ቆይታ እናደርጋለን። እስከ ፍጻሜው ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። በመተማ ሽመለ ጋራ በመሸገ አገዛዙ ጥምር ጦር ላይ በተወሰደ እርምጃ በርካታ የጥምር ጦሩ አባላት ሞትና ቁስለኛ መደረጉ ተገልጿል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘአራተኛ ደጃዝማች እና ሁለተኛ ሰው ካሳኮር በጋራ ባደረጉት ተጋድሎ በአገዛዙ ጥምር ጦር ላይ ታላቅ ጀብድ ፈጽመዋል። በሽመለ ጋራና አካባቢው በተደረገው ወደ ውጊያ ሁለት አምቡላንስ ያገዛዙ ጥምር ጦር ቁስለኛ ሲደረግ ቁጥሩ በውል ያልታወቀ የጥምር ጦሩ ኃይል እስከ ወዲያኛው ተሸኝቷል። በመተማ ሽመለ ጋራ ኮንክሬት ምሽግ የተደበቀው የአገዛዙ ምስለኔ የሀገር መከላከያ ሰራዊት ላይ የተጠናከረ እርምጃ በሁለቱ ኮሮች የጋራ ቅንጅት ተጠናክሮ መቀጠሉን የአማራፋኖ ብሔራዊ ሰሜን አማራ ቀጠና በለይዝ የሁለተኛ ሜሰው ካሳ ኮር ምክትል ፖለቲካ ዘርፍ ኃላፊ አርበኛ አስተውል አስናቀ ተናግሯል። እሺ፣ አስተውል አስናቀ ነው እባላለሁ። ሜሰው ካሳ ሁለተኛ ኮር ምክትል ፖለቲካ ዘርፍ ኃላፊ ነኝ። በነገራችን ላይ ጣና ዋሴ ክፍለ ጦር በትላንትና በአስራ አንድ ሽመለ ጋራ አካባቢ ጠላት ሊንቀሳቀስ መንገድ ጀምሮ ነበረ። ቀድሞ መረጃው በመድረሱ ክፍለ ጦር ሁለት ብርጌዶችን አዘጋጅቶ ከአራማ ማ ነው የሱ የአርበኞች ክፍለ ጦር በላይ ዘለቀ ብርጌድ፣ በአባየው ብርጌድ ካጣና ዋሴ ጋር ሆኖ በመጣመር ጠላትን በመጣበት አቅጣጫ እያባረሩ ወስዶ ጉድጓድ ከተውት፣ አሁንም ከበባ እንዳደረጉበት ነው። አዳራቸውን ዛሬ ውሎውንም መንቀሳቀስ አልቻለም፣ እንደተከበበ ነው። ዛሬ ግን እሱነን ከበባውን ለማስጣል በሌላ አቅጣጫ አሮየው ድልድይ በሚባል ወይም ደግሞ ጣሊያም ድልድይ በሚባል በመተማ አቅጣጫ ቆርጦ እየመጣ ነበር። ያንንም አንድ በሻለቃ የተመደበች ኃይል ነበረች። የተወሰነውን ጠላት በደንብ አርጋ መታ። ከአራት አምቡላንስ በላይ ወደ አስራ ሰባት ሰው የሚሆን ቁስለኛ አስከረንም ዞ መሄድ አልቻለም። ቁስለኞችን ብቻ አንስቶ እየፈረጥጦ ወደ መተማ አቅጣጫ ነው የገባው። በዛሬው ዕለት በተደጋጋሚ ያው ጠላት ሙከራ ለማድረግ በቁጥር አንድ አብራጅራ አቅጣጫ በእግሩ ትናንትና ጥሶ መጥቶ ነበር። እኛም ደፈጣ ላይ የኛ ልጆችም ደፈጣ ላይ እንዳሉ በማወቅ ተመልሶ ዛሬ በአብረሃ ጅራ ሱር ካምፕ ወደሚባለው ሄደ በእግሩ ከዛ በመኪና ተጭኖ ወደ ሁመራ አቅጣጫ አንስቶ ይዞት እየሄደ እንዳለ መረጃ ዋለን እና በዛ ልክ ጠላት አሁን እየተኮረኮመና አንገቱን አንገቱ ደፍቶ ነው ያለው ይህንን ስራ ጠናዋሴ ክፍለ ጦር በጣም ራካ አርበኞች ጋር ሆኖ ትልቅ ስራ ሰርተዋል እና አሁን ያለው መረጃ እዛ ቀጠና ላይ ያው ጠላት በየአቅጣጫው በመጣበት አቅጣጫ ገብቷል ወደ ተመልሶ በመተማ አቅጣጫ የመጣው መተማ ገብቷል እሱንም የእኛ ልጆች ወደ ፈጣ ላይ ነው ያሉት። አስፋልቱን ቆርጠው በአብደራፊ ወይም ደግሞ በአብርሃ ጅራ አድርጎ የመጣው ሀይልም ተመልሶ ወደ እዛ ተጭኖ እየሄደ ነው ያለው። ምናልባት አሁን ጠላት አንገቱን እየደፋ እንዳለ ነው ያለን መረጃ። በዛ ልክ ደግሞ እኛ ይህ ሀይልን ደግሞ እያጠናከርን ነው። በዛ አካባቢ ያሉትን ክፍለ ጦሮች የጣምራ ስራ ጭነት በመስራት ትልቅ ጀብድ እያስመዘገቡ ነው ያሉት። ትልቅ ስራ ነው እየተሰራ ያለና በዛ ልክ እኛ ትልቅ ስራ እየሰራን ነው ብለን ነው እንዲተላለፍ የፈለግ ነው። የአማራ ፋኖ ብሔራዊ ሀይል ምዕራብ አማራ ቀጠና ቴዎድሮስ ዝራስ ቢትወደድ መንገሻቲ ከም አምስተኛ ክፍለ ጦር የተሳካ ኦፕሬሽን መፈጸሙን አስታወቀ። የምድር ድሮኗ የወርቅ አባይ ብርጌድ ካዘና በቅርብ ርቀት በምትገኘው ቻላ በምትባል ቦታ ላይ አንድ የአረመኔው የጡት ቆራጭ ስርዓት ተላላኪ የሚሊሻ አመራር አልገናሃየንና ቁጥራቸው ያልታወቀ ቅጥረኛ ባንዳዎች ላይ እርምጃ ተወስዷል። በኦፕሬሽኑ ሁለት ክላሽ የተማረከ ሲሆን ጠላት የተከፈተበትን መብረቃዊ ጥቃት መቋቋም ሲያቅተው ወደ ለማፈርጦ መግባቱ የወርቅ አባይ ብርጌድ ህዝብ ግንኙነት መረጃውን አድርሶናል። ይህ በእንዲህ እንዳለ ዛሬ በምዕራብ ጎጃምና ባህር ዳር ዙሪያ አገዛዙ ብልጽግና የድሮን ቅኝት ሲያደርግ ውሏል። በምዕራብ ጎጃም ዞን በአምስት ወረዳዎችና በባህርዳር በባህር ዳር ዙሪያ የተጠና የድሮን ጥቃት ሲያደርግ ውሏል ነው የተባለው። አካባቢው ነዋሪዎች ባገኘነው መረጃ መሰረት በባህር ዳር ዙሪያ እንዳሳጭስ አባይ የድሮን ቅኝት ሲደረግ ዋለ ሲሆን በምዕራብ ጎጃም ዞንም በአምስት ወረዳዎች የተጠና የድሮን ቅኝት ሲደረግ ውሏል። ይህ በእንዲህ እንዳለ በደቡብ ጎንደር ዞን ታሽጋይንት ወረዳ ዛጎች ተብሎ በሚጠራው አካባቢም የድሮን ጥቃት ተፈጽሟል። በተፈጸመው የድሮን ጥቃትም ሁለት ሰላማዊ ዜጎች ከፍተኛ ጉዳት አስተናግደዋል። ጉዳት ካስተናገዱት መካከል አንድ የሰባ ዓመት አዛውንትም የጉዳቱ ሰለባ መሆኑን የአካባቢው ነዋሪዎች መረጃውን አጋርተውናል። አገዛዙ ብልጽግና በደቡብ ጎንደር እስቴ መካነ ኢየሱስ፣ በታሽጋይንት በላይጋይንትና በብናት የድሮን ቅኝት ሲያደርግ ውሏል። ሰሞኑን እንደ አዲስ ያገረሸው የብልጽግና የድሮን ቅኝትና ጥቃት በማህበረሰቡ ላይ ከፍተኛ የሆነ ጉዳት እያደረሰም ቀጥሏል። ከሰሞኑ ብቻ ከ27 በላይ የድሮን ጥቃት የተፈጸመ ሲሆን በተለይ በሰሜን ወሎ ዞንና በደቡብ ጎንደር እንዲሁም በምዕራብ ጎጃም ባህር ዳር ዙሪያ በርካታ የድሮን ጥቃቶች ተፈጽመው በማህበረሰቡ ላይ ከፍተኛ የሆነ ቁሳዊና ሰብአዊ ኪሳራ ደርሷል። በሌላ መረጃ የሚኒሊክ ህዝ ልዩ ዘመቻ ራያ ቆቦ ተክሎች ግንባር ልዩ ስሙ አካምባ የተባለ ቦታ ላይ በፈጸሙት የደፍጣ ጥቃት ከሃምሳ በላይ የአገዛዙ ሰራዊት ሙትና ቁስለኛ መድረጉ ታውቋል። የአማራ ፋኖ ብሔራዊ ኃይል አፋባ ሚኒሊክ ህዝ ልዩ ዘመቻ ለወረራ የመጣውን የፋሽስቱ ብልጽግና ሰራዊት ሰሞኑን በበርካታ ግንባሮች በሚደረጉ ተጋድሎች ከባድ ምት እያሳረፈበትም ቀጥሏል። ከዚህ ጋር ተያይዞም ትናንት ጥቅምት 122018 ዓ.ም ረፋድ ረፋ ራያ ቆቦ ተክሎሽ ተክሎች ግንባር በተሽከርካሪ ይንቀሳቀስ የነበረ ያገዛዙ ሰራዊት ላይ ልዩ ስሙ አካምባ የተባለ ቦታ ላይ የደፈጣ ጥቃት በመፈጸም አንድ የአገዛዙ ኦራል ሰራዊት ሲሸሽ በነበረበት ወቅት በመገልበጡ ከአምሳ በላይ ያገዛዙ ጥምር ጦር ኃይል ሙትና ቁስለኛ መደረጉም ታውቋል። ጥቅምት 6 2018 ዓ ም በነበረ ትጋርሎ አካምባ ላይ በተመሳሳይ አንድ በዲሽቃ የሚታጀብ ከፍተኛ አመራር ከሰባት አጃቢዎቹ ጋር ከነ ተሽከርካሪው በሳምነው ክፍለ ጦር መካናይዝድ ሙሉ ለሙሉ እርምጃ መወሰዱን መዘገባችን የሚታውቅ ነው። በሌላኛው ተጋድሎ በተመሳሳይ ለጥቅምት ስድስት 2018 ዓ ም ጮብ የግንባር ከፍተኛ የመከላከያ አመራርና የሬዲዮ ኦፕሬተሮች በሃወጃኖ ክፍለ ጦር መካናይዝድ በሞርተር ጥቃት ሙሉ ለሙሉ እርምጃ እንደተወሰደባቸውም ይታውቃል። ጥቅምት 1 2018 ዓም በተመሳሳይ ተኩለሽ ግንባር የዞብ ላምባ ክፍለ ጦር መካናይዝድ ምሽግ የያዘ በርካታ የጠላት ሰራዊት ላይ ከባድ ሰብአዊና ቁሳዊ ሰራ በማድረስ ታላቅ ጀብድ ተፈጽሟል። መዳረሻው ድልና ነፃነት የሆነው የአማራ ዝቤሌና ተጋድሎ ተጠናክሮ የቀጠለ ሲሆን የአማራ ፋኖ ብሄራ ኃይል ምስራቅ አማራ ቀጠና ሚኒሊክ ህዝብ በተለያዩ ግንባሮች ድል እያስመዘገበም ቀጥሏል። በደቡብ ክልል አርባ ምንጭ ኮንሶ መንገድ በጦርነት ምክንያት ተዘግቷል ሲሉ ነዋሪዎች ተናገሩ። አገዛዙ ብልጽግና በአርባ ምንጭና አካባቢው ተደጋጋሚ ግፍ የፈጸመ ሲሆን ባለፉት ሁለት ዓመታት ብቻ ከአንድ መቶ በላይ ሰላማዊ ዜጎች በአገዛዙ የጸጥታ ኃይሎች መገደዳቸው ተገልጿል። በዘይሴና አካባቢው በርካታ ወጣቶች በአገዛዙ ታፍሰው ከተወሰዱ በኋላ አድራሻቸው የት እንደደረሱ አይታወቅም ሲሉ የዘይሴና አካባቢ ነዋሪዎች ለግሎባል ፋኖ ሚዲያ ተናግረዋል። በአርባ ምንጭና ኮንሶ መንገድ መካከል በተፈጠረው የዘይሴ ማህበረሰብ የልዩ ወረዳ ጥያቄ ምክንያት የወረደው ህዝብ ክልሉ ጋር ወደ ግጭት ገብተዋል። የህዝብ ማመላልሻ አንድ አውቶቡስም ታግቷል። የክልሉ ባለስልጣናት መካከል ልዩ ኃይል በተጨማሪ ከሁሉም ዞንና ወረዳ በግዳጅ ፖሊስ እንዲዘምት ተደርጎ የዘይሴ ወረዳ የጦርነት ቀጠና እንዲሆን ተደርጓል ሲሉ የአካባቢው ነዋሪዎች ይናገራሉ። የደቡብ ባለስልጣናት ጥላውን ከበደ ጨምሮ በርካታ የክልሉ ባለስልጣናት ግጭቱን ለመደበቅ ሚዲያ እንዳይዘግበውም አድርገዋል ሲሉ ነዋሪዎች ተናግረዋል። ነገር ግን ግሎባል ፋኖ ሚዲያ በቦታው ባጣረው መሰረት እስካሁን ሰዓት ድረስ ጦርነት እየተደረገ መሆኑና ቁጥሩ ያልታወቀ ሰዎች መገደላቸውን አረጋግጧል። ጥላሁን የተባለው የክልሉ ባለስልጣን አካባቢው ሰላም እንደሆነ ለማስመሰል በሚዲያ እየታየ ነው። ነገር ግን የዜሴ ማህበረሰብ የራሳችን ቋንቋና በዓል። ነገር ግን አቶ ጥላሁን የተባለው ባለስልጣን በማህበረሰባችን ላይ ከፍተኛው ግፍና እንግልት እየፈጸመብን ቀጥሏል ሲሉ ነው የተናገሩት። የመኒልክ ተወርዋሪ ባላጎ ሻለቃ ከአራት ወረዳ የተውጣጣ አድማ ብተናና ሚልሻ እንዲሁም ከብልጽግና መከላከያ ጋር ተጋድሎ በማድረግ ድል አስመዘገበ። ከደሴ ከተማ፣ ከደሴ ዙሪያ ወረዳ፣ ከኩታበር ተንታ፣ ጅባር ወረዳዎች የተውጣጣ አድማ ብተናና ሚልሻ ከብልጽግና መከላከያ ጋር በመጣመር በመደራጀት ላይ ያለውን ባላጎ ሻለቃ ነፃ ያወጣቸውን የደሴ ዙሪያ ወረዳ ቀጠናዎች ማለትም ጸድ የገበያ አያታ፣ በፋላና በሙሚ አካባቢዎች የፋኖን ይዞታ ለማስለቀቅ ማጥቃት ቢያደርግም በአግባቡ በመመከትና መልሶ ማጥቃት በማድረግ ሙትና ቁስለኛውን አሸ ክመው ወደ መጣበት በመመለስ ታላቅ ድል አስመዝግበዋል። ተጋድሎው ጥቅምት 122018 ዓም ንጋት ጀምሮ እስከ ምሽቱ አንድ ሰዓት የተደረገ ሲሆን የበላጎ ባለታሪኮች የመጣውን ጠላት በአግባቡ በማስተናገድ በርካታ የጠላት ኃይል ሙትና ቁስለኛ በማድረግ ቀጠናቸውን አስከብረው ድል ተጎናጽፈዋል ሲል የሚኒሊክዝ ምክትል ህዝብ ግንኙነት አርበኛ ኑረዲን አበበ ገልጿል። የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ሚኒሊክዝ የደጋው መብረቅ ክፍለ ጦር ከፋሽስቱ አብይ አህመድ ወታደር ጋር በተደረገው የፋሽስቱን ወታደር ወደ መግደያ ወረዳ ስቦ በማስገባት በርካታ ኃይሉን በመምታት ታላቅ ጀብድ ፈጽሟል። ትናንት ጥቅምት 12 2018 ዓ ምት ንጋት ጀምሮ ያላሰበው ድብደባ የደረሰበት የብርሃኑ ጁላ ሰራዊትም ሙትና ቁስለኛውን ጭኖ ሲፈረጥጥ የነበረበትን ፓትሮልም በክንደ ብርቶቿ አነጣጥሮ ተኳሾች ተመትቶ ወድሟል። ምንም እንኳን የሚሰራውና የሚያደርገው ቢያጣ ይህ ዘር ጨፍጫፊ ሰራዊት እግሬ አውጪ ብሎ ሲፈረጥጥ ከፊቱ ያገኘውን የጋማ ከብቶች ሳይቀር እየገደለ እንደነበር የአካባቢው ነዋሪዎች ተናግረዋል። ከዚህ ጋር ተያይዞም እንስሳቶች በጥይት በመደብደብ አጸያፊ ተግባር የፈጸመ ሲሆን ይህ አጸያፊ ተግባር አልበቀው ያለው ሽመልስ አብዲሳ ከፍቶ የለቀቀው አመራጠል ጠል ሰራዊት በጋዙ ወረዳ ሸረገነት ጤና ጣቢያ በመግባት የህሙማን መገልገያ የሆኑ ቁሳቁሶችን፣ መድኃኒት፣ ስትሬቸር፣ ዊልቸር እና ሞተር ዘርፎ የአካባቢውን ማህበረሰብ የህክምና ተቋምም ስለማውደሙ ነው የአካባቢው ነዋሪዎች ተናገሩት። በድጋሚ የሰላም ጤና ይስጥልኝ ወደ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን፣ ለዛሬ ጥቅምት 13 2018 ዓ ም ለምሽት ያዘጋጀንላችሁ አበይት መረጃዎች የተከታተላችሁትን ይመስል ነበር። ከእኛ ጋር ቆይታ ስላደርጋችሁ እጅግ አድርገ እናመሰግናለን። በያላችሁበት መልካም ጊዜ ጤና ይስጥልኝ።